ትንሽ ማሞቂያ ውስጥ ይቆይ፣ እሷን ግን ተቀበሉ ተባለና፣ አመጣች መጣች። ብናይ ልጅ የለም፣ ብናይ ልጅ የለም። ያስደነግጣል። በ በቃ እሷ ፊት እኛ እንባችንን ቋጥረን እንቆማለን። የእግዚአብሔር ስም ብሩክ ይሁን። የረዳን እግዚአብሔር ይባረግ። እህት አለችኝ ታናሽና፣ መውለጃዋ ደርሶ ልትወልድ ሆስፒታል ገባች። የመውለጃዋ ጊዜ እስኪደርስ የእርግዝና ፔሬዷ በጣም ሰላምና ጤና ስለነበረች ምንም አላሰብንም። በቃ ዛሬ ትወልዳለች። ያው በሲኤስ ነው የምትወልደው የመጀመሪያውንም ልጅ በኦፕራሲዮን ስለወለደች ነገ ወደ ቤት እንገባለን ብለን ነው። በቃ ደህና ናት። እስከ ሁለት ቀን ለመውለድ ሁለት ቀን እስኪቀራት ድረስ ቢሮ ነበረች፣ አላረፈችም። ጥሩ ሁኔታ ላይ ነበረች ልላችሁ ነው። እና ወለደች፣ በሰላም ተገላገለች። ልጅ ግን አልሰጡንም። ትንሽ ማሞቂያ ውስጥ ይቆይ፣ ትንሽ ደቂቃ። እሷን ግን ተቀበሉ ተባለ፣ ና መጣች። ብናይ ልጅ የለም። ብናይ ልጅ የለም። ከዛ በቃ ያስደነግጣል በጣም። ምንም የማይሰራ ሳንባ ነው ልጁ ይዞ የተወለደው። ሳንባው ምንም አይሰራም። በቃ አክቲቭ አልነበረ። እዛው የወለደችበት ሆስፒታል በኦክስጅን አቆዩት ለአንድ 12 ሰዓት ያህል። ከዛ በኋላ ግን በማግስቱ። ከፍተኛ ሆስፒታል መሄድ አለበትና ይሂድ ተባለ። የዚህን ሰዓት በጣም ደነገጥኩ በጣም ቤተሰቦቻችን ውስጥ እህቶቼም ወንድሞቼም መሀል እንዲህ አይነት ነገር ሰምተና ናቅ ለካ እንዲህም አይነት ነገር ሀፕን ያደርጋል። በቃ ልጁን ወደ ከፍተኛ ሆስፒታል ቶሎ ይዛችሁ ሂዱ ተባለ። ይዘን ሄድን። ምን አሉን ሲረከቡን የሚነግሩን ነገር ልጁ በሕክምና ተደግፎ ሊድን ይችላል ሳይሆን፣ ይሄ ሪስክ አለው፣ ይሄ ሪስክ አለው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። በዚህ ሁኔታ ውስጥ በጣም በድንጋጤና በጭንቀት ውስጥ የጌታን ስም መጥራት ራሱ ያቅታል ስትደነግጡ ና ለአባ ደወልኩለት። በቃ ከምን ጀምሬ ምን እንደምናገር አላቅም። በጣም ድምፄ እንቀጠቀጣል። በጣም ተርበት ብተናል እና ምን አሉ ማሽን ውስጥ ልንከተው ነው ማለት፣ በማሽን ሊታግዞ ሊተነፍስ ማለት ነው። እና ግን ደግሞ እሱ ደግሞ ይሄ ሪስክ አለው፣ ይሄ እንዲ ነው፣ ይሄ እንዲ ነው። እና ምን ልታደርገው ነው? በቁጣ ነው እንዲ ያለው። እና ምን ልታደርገው ነው? ያርጉት፣ ማሽን ላይ በቃ ዝም በይ፣ ጌታ የሚሰራውን ታያለሽ፣ አይዞሽ፣ በቃ ዝም በይ አለ። ከዛም ልጁ ማሽን ላይ ተደረገ። ማሽን ላይ ለመደረግ ራሱ ልክ ሰው ሰርጀሪ ሲሰራ አንስቴዥያ እንደሚወስዱ ህጻናቶቹ አንስቴዥያ ይወስዳሉ። ከዛ በኋላ ነው ማሽኑ አክቲቭ የሚሆነው። ያ ሞመንት እኔ ልነግራችሁ አልችልም። እኔ ሁለት ሶስት አራት ሰርጀሪዎች አርግ ያለው እንዲሆኝ አላቅም በቃ ያ ጨቅላ የሆነ ከተወለደ ሰዓታት በፊት የሆነ ህፃን ልጅ ለመተንፈስ ሲታገል እነሱ ማሽኑን ለማስተካከል በሚያረጉት ትግል ውስጥ ልጁ ከማሽን ለደቂቃ ዊዜ ሚኒት ሲወጣ ሳቹሬሽን የሰው ልጅ ሳቹሬሽን ዘጠና አምስት ከዘጠና አምስት እስከ መቶ ነው። አታምኑኝም፣ አስራ አምስት ድረስ ይወርዳል፣ ግን ልጁ አልሞተም። እየሱስ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ትላንትና ብቻ አይደለም ዛሬም ያድናል? ትላንት ብቻ አይደለም የሞተን ያስነሳው ዛሬ በእኔና በእናንተ ዘመን በቃ ምን ብዬ ልበላችሁ በጣም አስጨናቂ ነው በጣም ከባድ ነው በጣም አሁን እንዲህ ነው እንደምላችሁ አይደለም ይህ ህፃን ለስንት ቀን ማሽን ላይ ሆነ ለስምንት ቀን ከዛ ከአርባ ስምንት ሰዓት በኋላ ነው አይደል፣ አባ ወተት የጡት ወተት አምጡ አሉ። ደነገጥን። በቃ ይሄም ለካ ያስደነግጣል። እረ አባ እንደዚህ ብለው አሉ። እሺ እለቡ። ጡቷን ታለበ፣ ያዙ፣ ተጸለየ፣ ልጁ ተሰጠው። አሁንም በማግስቱ እንደ ቻላችሁት ጠዋት ማታም እያለባችሁ ይዛችሁ ነው። ይሄ አራስነት ምናምን ምናምን ነገር በቃ የለም። ጠዋትም ሆስፒታል ነን፣ ማታም ሆስፒታል ነን። አርፋ አትተኛም የነበረ ጭንቀት በቃ ቀን ቤተሰቡ ሁሉ ታወከ። ሁሉ በቃ እሷ ፊት እኛ እንባችንን ቋጥረን እንቆማለን። ምንም ላለ ማለት ሰው እግዚአብሔር ካላጽናናው በፍጹም ሰው እንዲ አይዞ ብሎ ማጽናናት ከባድ ነው በጣም። ከዛ ሲጨንቀኝ ደግሞ ደውላለው። አባ እግዚአብሔር ይስጠው። ጠዋት ይደውላል፣ ማታ ይደውላል፣ እሷ ጋር ይደውላል፣ እኔ ጋር ይደውላል። አይዟችሁ ይሏል። ግን በቃ የሆነ ይሄ አይዞሽ ማለት ምንም እሷን ምንም ነገሯን አይለውጥም። በቃ እኔ እግዚአብሔር ይመስገን አምኛለሁ። በቃ የመጀመሪያ ቀን እንደዛ ካለ በኋላ በዛ ሁሉ ጭንቀት ውስጥ እሷ ትውጣሉ በቃ ትውጣ ተባለ። ና ከሆስፒታል ከወለደችበት ወጣች። ወጥታ ወደ ቤት አልሄድም አለች። ህፃኑ ወዳለበት ሆስፒታል እዛ አልጋ ስጡንና እዚሁ ተኝታ ልጇን እያየች ትከታተል። በፍጹም አይሆንም፣ ይዛችሁ ሂዱ ወደ ቤት። አይሆንም፣ ለባክቴሪያ ትጋለጣለች፣ ምናምን ምናምን። ና በፍጹም እዚህ መቆየት አትችልም፣ ቶሎ ይዛችኋት ሂዱ አሉ። እሷን ይዘን ወደ ቤት መግባት በጣም ጭንቅ ለካ ኖርማል የሚሆነው ወልደን አቅፈን ስንገባ፣ ይሄ ቤት ስንገባ እልልልልልል የሚባለው እንኳን እግዚአብሔር ረዳሽ የሚባለው ነገር እሱን ስለሆነ የምናውቀው ኖርማል ነው ለካ፣ ይሄ ጭንቅ ነው። በቃ ሆስፒታል ደጅ ማታ አራት ሰዓት ሆነ፣ አራት ሰዓት ተኩል ሆነ። በቃ ተነሱ ሂዱ ተብለን የመገፋት ያህል ተነስተን ወጣን። ከተኛበት ሆስፒታል እኔ እንጃ አንድ ኪሎ ሜትር አልሄድንም። ለአምስት ሃያ አምስት ጉዳይ ይሆናል። አባ ደወለ። እልል በይ አለኝ። አባትሽን አመስግኝ አለኝ። አንቺ ጀግና ነው የሚለኝና አንቺ ጀግና አባትሽን አመስግኝ አለኝ። አሜን። እሺ ጌታ ስም አውጥቶለታልና ባርኮት ብሎታል። ባርኮትን አቅፌ ወደ ቤት ገባለሁ በያለኝ መኪና ውስጥ ነን ባርኮትና ቅፌ እውነት ይመስላል። ህፃኑ ኮ ከማሽን አልወጣ፣ ግን በቃ ይሄ በተበላሸው ነገር ላይ ግድ ማመን አለብን። በቃ እኔ አመንኩ። አዎ እሷ ዞር እያለች ታይናለች። ያው እግሯ መዘርጋት ስላለበት ከፊት ነው ቁጭ ያለችው። እኔ አሚን አው ባርኮትን አቅፌ ገባለሁ፣ እልልላለሁ፣ አመሰግናለሁ። አው በቃ እኔ ደስ ብሎኝ የዛለት ገባው። ጌታ ስም ካወጣ ምን ያስፈልጋል? በቃ ግን እሷ ያለችበት ሁኔታ በጣም ከባድ ነው። አይዞሽ ማለትም በጣም በቃ አስራ አምስት ቀን ተከታታይ ቤቱ የለቅሶ ቤት ነው። እሷ ፊት የሚያለቅስ ሰው የለም። ቤታችን ስንገባ እህቶቼ ተሰብስበን ቁጭ ብለን እየተያየን መላቀስ መላቀስ በቃ አልቅሰን፣ የማይቆም እንባ። ዛሬ ግን አላልቅስም። ጌታን አመሰግናለሁ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ትላንት አድኖ አልቆመም። ዛሬም ያድናል፣ ዛሬም ያድናል። ዛሬ የሞተ ነገር አስተኝታችሁ መታችኋል። አበቃ የተባለ ነገር አስተኝታችሁ መታችኋል። ኢየሱስ ያድናል። እመኑ። እምነት ትልቅ ነገር ነው። ኢየሱስ ያድናል፣ ያድናል ጌታ። ከዛ በስምንተኛው ቀን ከማሽን ወጣ እሱን ትልቅ ደስታ ነው ለኔ፣ አባ ከማሽን ወጣ። በቃ አሁን ደግሞ እኔና አንቺ ተስማምተን እንጸልይ ይለኛል። እነሱ ጋር ያለው ነገር ጥሩ እንዳልሆነ ስለገባው በቃ እኔና አንቺ ተስማምተን እንጸልይ፣ ይወጣል ከሆስፒታል። እሺ አሁንም ጸለይን አሉ። እንደገና ሌላ ስምንት ቀን ተጨመረ። ምን ሆኖ ከማሽን አውጥተው እንደገና ኦክስጅን ላይ አርገውት ማለት ነው። እንደዛም ሆኖ አንድ ሳምንት አሁን ዛሬ ይወጣል ነገ ይወጣል የሚለውን ነገር እንጠብቃለን። እነሱ እሱን አጠብቁ፣ ኦክስጅን አዘጋጁ። ይሄ ልጅ ለሁለት ወር ለሶስት ወር በኦክስጅን ነው መኖር ያለበት፣ ከኦክስጅን ውጭ መኖር አይችልም። በኢየሱስ ስም የእናንተ ንግርት እኔ ዛሬ ገለበጥኩ። ዶክተሩ እንደዚህ ፊት ለፊቴ ነው ምንድን ነው አንቺ የሕክምና ባለሙያ ነሽ እንዴ አለኝ አዎ በኢየሱስ ስም የእናንተ ንግር ትገለበጥኩ አንዳንድ ጊዜ የሚነገርን ነገርን ሁሉ እሺ ብሎ መቀበል በጣም ጥሩ አይደለም ማለት ይሆናላ አስፈጻሚው ክፉ ደግሞ ያስፈጽማል እኔ አይሆንም ጤነኛ ልጅ ይዘሽ ትገቢያለሽ ነው ያለኝ ጌታ በክርስቶስ ኢየሱስ ስም ጤነኛ ልጅ ይገባል አንቺ ምን ሆነሽ ነው ለምን እንዲት ያልሽ ሀኪሞቹ የሚሉትን ነገር እሺ በይ ልጇ በእነሱ እጅ ስለሆነ እሷ ሰቀቀን ውስጥ ገባች። እኔ አይሆንም፣ አልቀበልም የፈለጋችሁትን በሉ፣ እኔ ግን አልቀበልም። ተነስተን ደግሞ እንመጣለን። በእንደዚህ አይነት ምልልስ ውስጥ ለተከታታይ 22 ቀን 22 ቀን ያ ቀን ግን የመጨረሻ ሲደርስ ምንም ማድረግ አልቻሉም። በጠዋት እሷ ጋም አይደለም የተደወለው እኛ ጋር ታውቃላችሁ አይደል አሉ። አላወቅንም በሉ። ኑና ልጃችሁን ውሰዱ። አንድ ያለፍኩትን ነገር ልመለስ ወደኋላ ማሽን ላይ ሆኖ ኮምፕሊትሊ ሳንባው አክቲቭ አልነበረም። እና ሪፈር ተልኮ የተቀበሉት የህፃናት ስፔሻሊስቶች ምናሉ፣ ከማሽን አውጥተው ኦክሲጅን ውስጥ ያደረጉት ቀን በስምንተኛው ቀን፣ ይሄ ለኛ ትልቅ ሚራክል ነው። ይሄ ልጅ ኮምፕሊትሊ አይሰራም ነበር ሳንባው፣ በዚህ ቀን ልዩነት ግን እንደዚህ ሳንባው አሁን ሰርቶ ከማሽን መውጣት ለእኛ ትልቅ ሚራክል ነው። ዶክተራ ሴት ነበረች እና ጫርጋ ነገረችን፣ ነገረች። በቃ በጣም ጌታን አመሰገንኩ። እዚህ ጋር የሚጸልየው ጸሎት የሚጮኸው ጩኸት መልሳለሁ። እግዚአብሔር ታላቅ ነው፣ እግዚአብሔር ታላቅ ነው። ሀያ ሁለተኛው ቀን ቅዳሜ ነበርና አባ ቤት ገባን እኮ ለምን እሱ ቀድሞ ደወለ እንጂ ገባችሁ ቤት አደላል። ወይኔ ያው አሁን እኮ የው መኪና ውስጥ ሆነን ምና ድንገት ገጥ አልኩ፣ በቃ እንደዚህ እንደዚህ ብሎ አልኩኝ፣ እና አባትሽ ነገረኝ። ደስ ብሎኛል፣ እንኳን ጌታ ረዳችኋልን። ከዛ በማግስቱ ቅዳሜ የሆነ ደስታም ሀዘኑ ምኑም ድብልቅልቅ ይልና የእውነት ነው የምናገረው። ይሄ ስጋዬ ደከመ። አሁን ደስ ብሎኛል። እውነት የእግዚአብሔር ሕዝብ ካላስቸገርኳችሁ ቆማችሁ ይህን ታላቅ ጌታ አመስግኖልኝ። እኔን ደስ ያሰኘ እግዚአብሔር እኔና ቤተሰቤን እኔና እህቴን ቤቷን ደስ ያሰኘ እግዚአብሔር እናንተንም ደስ ያሰኛችሁ የዘላለም አምላክ እግዚአብሔር ስሙ ይባረክ። አባን ምን ብዬ እንደማመሰግን ግን አላቅም። በቃ በዘመን ይህ ቅንነት ካንተ አይወሰድ። በዘመን ትውልድ እግዚአብሔርን ሊያመሰግን አንተ ምክንያቱ ሁን። በክርስቶስ ኢየሱስ ስም ልጆች ትዳር አገልግሎት ዘመን ሁሉ የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። ደግመን ደግመን እናመሰግነዋለን። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ክብር ለእግዚአብሔር ይሁን።